በኤፌድሪ ግብርና ሚኒስቴር ከፍተኛ ባለሙያዎች የተመራ ልዑክ በሲዳማ ክልል በዳሌና ሸበዲኖ ወረዳ በዶሮ እርባታ ስራ የተሰማሩ አርሶ አደሮችን ምልከታ አድርጓል። በሚኒስቴር መስሪያ ቤቱ የዶሮ ልማት ሀብት ዴስክ ኃላፊ ዮናታን ዘውዴ በግብርና ሚኒስቴር የተያዙ እቅዶችን ተግባራዊ ለማድረግ ክልሉ እያከናወነ ያለው ተግባር አበረታች ነው ብሏል። በተለይም የዶሮ ምርታማነትን ለመጨመር በሲዳማ ክልል የተለያዩ የአረባብ ዘዴዎች ተግባራዊ ሆነው መመልከት ታቸውንም አንስተዋል። የዶሮን ምርትና ምርታማነትን ስናሳድግ በሶስት የአረባብ ዘዴዎች ምርትን እናሳድጋለን ነው። የመጀመሪያው በቤተሰብ ደረጃ የምናሳድገው የዶሮ እርባታ ስራ ነው። ሁለተኛው ደግሞ ምናልባት የአበሻ ዶሮች አሉን እነሱን በአያያዝ በእንክብካቤ በመጠቀም ምርትና ምርታማነት እናሳድጋለን ነው። ሶስተኛው ደግሞ በኮሜርሻል ደረጃ ምናልባት እነዚህ ዘመናዊ ዶሮዎች አሉ። እነዛን ዘመናዊ ዶሮች አረባባቸውን አያያዛችንን በመጠቀም ምርት እናሳድጋለን ነው ን ይህንን አጠቃላይ ሶስቱን የሚያረባብ ዘዴዎች ዛሬ በተንቀሳቀስንባቸው ቦታዎች ለማየት ሞከረናል። አርሶ አደሩን የሚመስል መንደር መፍጠር የሚኒስቴር መስሪያ ቤቱ ግብ ነው ያሉት ኃላፊው በመስክ ምልከታ ወቅት የታዩ ጉድለቶችን በቅንጅት ለመፍታት እንደሚሰራም ተናግረዋል። እቅዳችንም በአንድ መንደር ወደ መቶ አባወራዎችን አደራጅተን አንድ አባወራ ሀያ አምስት ዶሮ ይዞ ያረባል የሚል እቅድ ነበረን። ይህንን እቅድ ነው ያየ ነው። ይሄ ደግሞ ለምን ይጠቅማል? ምናልባት እዛ አካባቢ የተደራጁት ሲደራጁ በቀላሉ ግብአትን እናቀርባለን ክትባቶችን እንሰጣለን። እሱ ብቻ አይደለም። ምርት ሲያመርቱ ምርታችንን አውጥተው ወደ ፈለጉት ቦታ መውሰድ ስለሚችሉ የተሻሉ ስራዎችን አይተናል። በቀጣይ ዶሮን በማዘመን ተግባር ላይ ግብርና ሚኒስቴር በትኩረት ይሰራልም ነው ያሉት። በተለይም ህብረተሰቡን መሰረት ያደረጉ ስራዎች መሰራት አለባቸው። እንደ አቶ ዮናታን ገለጻም መኖ ላይ ያየነው ክፍተት አለ። ይሄ ከእውቀት ከክሎት የመነጨ እንትን ነው። መኖ አጠቃቀም ላይ መኖ አቀማመጥ ላይ መኖ አመጋገብ ላይ የተወሰኑ ክፍተቶች አሉ። እሱን በመነጋገር ወደፊት የምናስተካክላቸው ክፍተቶች ይሆናሉ። አምራቹን ከተጠቃሚው ጋር የማገናኘት ተግባር በትኩረት እየተሰራ መሆኑን የገለጹት ደግሞ የሲዳማ ክልል እንስሳት ሀብት ልማት ቢሮ ምክትል የቢሮው ኃላፊ ዶክተር አደገ አለሙ ናቸው። አምራች ካለ ያንን የሚጠቀም ተጠቃሚ አለ ተጠቃሚውን አምራቹን የሚያገናኘው መንገዱ ገበያ ነው እና ያንን ገበያ ትስስሩ በደንብ ካልተሰራ በተለይም ገጠር ላይ የሚሰራው ስራ ወደ ገበያ ሊቀርብ አይችልም። ምክንያቱም የዶሮ እንቁላል ተጠቃሚ፣ የዶሮ ስጋ ተጠቃሚ በብዛት ያለው በከተማ አካባቢ ነው። ከተማ አካባቢ የምንሰራው የዶሮ ስራ በኮመርሻል ለበል የሚሰራው ስራ ራሱ ቀድሞውኑ ግንዛቤ ያላቸው ባለሀብቶች ስለሚሰሩ የገበያ አማራጮችንም አይተው ነው የሚገቡት። ገጠር ላይ ያሉ ግን በእኛ እኛ ግንዛቤ ፈጥረንላቸው በባለሙያ ድጋፍ ተደርጎላቸው ወደ ስራው የገቡ ሰዎች ያንን ምርት መሸጥ ግዴታ ስላለባቸው ምንድን ነው የምናደርገው እኛ ከከተማ ማይከል ጋር እናገናኛቸዋለን ማለት ነው። አማራጮችን እንደዚሁም በሚዲያ አክሰስ እንጠቀማለን። አንደኛ፣ ሁለተኛ ደግሞ በራሳችን በስራ መስመር በዚህ በእኛ በእንስሳት ሀብት ልማት መዋቅር በኩል ቀጥተኛ የሆነ ገበያ እንፈጥርላቸዋለን። የእንስሳት መኖን ተደራሽ ለማድረግ በሚሰራው ስራ እንደ ሀገር ያጋጠመ ችግር በመሆኑ ዘላቂ መፍትሄ እስኪገኝ ድረስ ሌሎች አማራጮችን አርሶ አደሩ እንዲጠቀም ሲሉም ዶክተር አደገ ጠይቀዋል። የዶሮ ስራ ስንሰራ እንደ ቻለንጅ የተነሳ ያለ አንዱና ትልቁ የመኖ አቅርቦትና ጥራት ጉዳይ ነው። ሶስተኛው የገንዘብ ጉዳይ ነው። እንዴት መኖን መመገብ ይቻላል? በቀላሉ ለዶሮ መኖ ማቅረብ እንዴት ነው የሚቻለው የሚለው እነዚህ ሶስቱ ዋና ዋና ቻሌንጆች ናቸው። የመጀመሪያው ሀገር አቀፋዊ ችግር ነው። የመኖ ዋጋ መናሩ በራሱ በቀላሉ አርሶ አደሮች የሚገዙት አይነት ሆኖ አልተገኘም። ይህንን ከግብርና ሚኒስቴር ከፋይናንስ ሚኒስቴር ጋር በመተባበር ከመኖ ከእንስሳት ግብዓት ላይ ከዚህ በፊት የግብርና ግብዓቶች በአጠቃላይ በሚባል ደረጃ ቅባት ፍሪ ናቸው እና ከተጨማሪ እሴት ታክሲ እንዳይኖር ግብርና ሚኒስቴር እየሰራ ያለ ስራ አለ። ይህ ከዋጋው ጋር የተያያዘ ነው። እነዚህ መኖዎች ምን ያህል ተደራሽ ናቸው ነው ዋናው ጥያቄ። ተደራሽነቱ ላይ ስንሄድ አግሮ ዲለሮች በየወረዳ እንዲደራጁ እና እንዲዘጋጁ በወረዳዎች በኩል እየሰራን ያለ ነው። መዋቅሮች እነ ግዴታ የመኖ አክሰስ እንዲኖር ይህንን እንዲያዘጋጁ እየሰራን ነው። ሁሉም ሰው መኖ ገዝቶ ብቻ መመገብ አይችልም። ለምሳሌ የስጋ ትርፍራፊ የቆጮ ትርፍራፊ፣ የበቆሎ ዱቄት ትርፍራፊ፣ የስንዴ ትርፍራፊ ሁሉንም እየከኩ በፀሐይ እያደረቁ እርጥበት እንዳይኖረው በንጽህና እየጠበቁ ማቅረብ ቢችሉ በቀላሉ በእጃቸው ባለ ከገበታ ትርፍራፊ መመገብ ስለሚችሉ ይህንን እንዲጠቀሙ እላለሁ። በሐዋሳ ከተማ ሱፐር ኦቫ አግሮቴክ ድርጅት የእንስሳት ሐኪም ዶክተር ፍቃዱ ኡርጋ በበኩላቸው መኖን ጨምሮ እንቁላልን ለህብረተሰቡ ተደራሽ ለማድረግ በመስራት ላይ ስለመሆኑም ተናግረዋል። አሁን በሐዋሳ ከተማ ውስጥ ያለው አራት ሼዶች አሉን። ምናልባት አራት ሼዶቹ ላይ በቁ ይችላሉ፣ ተጨማሪ ሼዶች ሊያስፈልጉ ይችላሉ። እኛ አሁን እያመረትን ባለው እንቁላል መጠን ግን ተደራሽ ለማድረግ በከፍተኛ ሁኔታ እየሰራን እንገኛለን። ከዚህም በተጨማሪ ደግሞ አሁን ያለን ካሉን የዶሮ ቤቶች ተጨማሪ የዶሮ ቤቶች ማስፋፊያ እየሰራን እንገኛለን። ያ ማስፋፊያ ሲጨመር በበቂ ሁኔታ የዶሮ እንቁላል ለማዳረስ እየሰራን እንገኛለን። አሁን ያለው እጥረት የተፈጠረው ከፍተኛ የእንቁላል ፍላጎት በመኖሩ እና አቅርቦት ተጨማሪ አቅርቦት ስለሚፈልግ ነው። ይህንን ሶልቭ ለማድረግ ደግሞ ተጨማሪ የዶሮ ቤቶችን መገንባት ጀምረናል።